ፖሊስ የእኛ ነው ሰላምና ጸጥታ በላይ ምንም ቅድሚያ የምንሰጠው ነገር የለም ሲሉ ከፖሊስ ጋር እየሰሩ የሚሉ የተለያዩ የኅብረተሰብ አጋራ ደረጃጀቶች ናቸው። በድሬዳዋ ፖሊስ ባለፉት ጊዜያቶች በተቀመሩና በተሰጡ አቅጣጫዎችና ሂደቶች ውስጥ አጠቃላይ መሪ የተከበሩ ኮሚሽነር አለሙ መግራ የመሩት የለውጥ ሪፎርም ከፖሊስ ማሻገር ኅብረተሰብን እንዲህ ባለመልኩ በባለቤትነት በሰላም ማሳተፍ የቻለው ነውና እጅጉን አድርገን እናመሰግናለን። የድራ ፖሊስ አንድ እርምጃ ቀዳሚ የፖሊስ ተቋም ለመገንባት ባለፉት ጊዜያቶች ያከናወናቸው ያለው ሪፎርም ስራዎች ዛሬ ላይ ሌሊቱ የእኛ ነው የሚል የታክሲ አሽከርካሪዎች ማኅበርን ጨምሮ በርካታዎች በሰላምና ጸጥታ ላይ እንዲህ በአማረና በደመቀ ሁኔታ የፖሊስ አጋዥ መሆን ስለቻሉ እጅግ አድርገን እናመሰግናለን። የሰላሙ ባለቤት የሆነው ህብረተሰባችን በፖሊስ አንድ መቶ አስራ ስድስተኛ የምስረታ በዓል ላይ አጋርነቱን እየገለጸ ነው እና የሚገኘው። እስቲ ለጓዶቻችሁ ለናሪዎቻችን ለአቃለቦት እንዲሰጡ በአክብሮት ጠይቃለሁ። ሆራቡላ አመተኒ

ለሀገር መከላከያ ሰራዊት ለሕዝባችን ባልተቋረጠ ሁኔታ በየሶስት ወሩ ለረጅም ጊዜያቶች የደም ልገሳ በማድረግ ከአንድ ነጥብ ሁለት ሚሊዮን ብር በላይ ለሀገር መከላከያ ሠራዊት በመለገስ የድሬዳዋን ሰላም ለሊቱ የእኛ ነው በሚል ተረግበው ሰላም ያጸኑት እኚህ ወጣቶች የድሬዳዋ ፖሊስ የለውጥ ሪፎርም ውጤት ጭምር ናቸውና፣ ወጣቶቻችን ለማሳችሁ አንድ ጊዜ ለጋለ ጥምር ከፍ ያለ ገጽታ ገ እኚህ ወጣቶች የድሬዳዋ ፖሊስ ሌላኛው ሰራዊት ናቸው። የሰላም ዘብ ፍቅር እንጂ ጥላቻ በውስጣችን የሌለ ሁል ጊዜ ከፍ ብለን በጨዋነት ያደግን እኛ የድሬዳዋ ልጆች፣ እስቲ አንድ ጊዜ ለድሬዳዋ ፖሊስ ያለን ሰላም እና አድናቆት እንገልጻለን። እጅግ አድርገን እናመሰግናለን። ሜው ኩተ ካርከሄል ቀቢሉ ሊሃልከንከት ያልከንከት ያልከንከት

ለድሬዳዋ ሰላም፣ ለድሬዳዋ ፍቅር፣ ለሕዝቦች አንድነትና የኢትዮጵያ ከፍታ ለበረከታችሁት ለራሳቸው አንድ ጊዜ የላንቀ ሞራልና ከፍታ እንድሰጡ በአክብሮት ጠይቃለሁ። የድሬዳዋ ፖሊስ ጠቅላይ መምሪያ ወጣቶችን እንደ ቀደሙት ጊዜያቶች የሚያሳድድ ሳይሆን በፍቅር የሚያርቅፍ እንዲህ